ጌታ ኢየሱስ ሆይ ይበል። ጌታ ኢየሱስ ሆይ፣ እወድሃለሁ፣ እወድሃለሁ። በሞትህ ህይወትን ሰጠኸኛል፣ በሞትህ ህይወትን ሰጠኸኛል። ዛሬ ዛሬ አንተን ኢየሱስ ክርስቶስን፣ አንተን ኢየሱስ ክርስቶስን፣ በአደባባይ ልቀበልህ፣ በአደባባይ ልቀበልህ፣ ስምህን ላውጅ ስምህን ላውጅ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ በብዙ ህዝብ ፊት በብዙ ህዝብ ፊት እጄን ዘርግቻለሁ እጄን ዘርግቻለሁ ከዛሬ ቀን ጀምሮ ከዛሬ ቀን ጀምሮ ልጅህ አድርገኝ ልጅህ አድርገኝ ስሜንም ስሜንም በህይወት መዝገብ ላይ በህይወት መዝገብ ላይ ጻፍልኝ አኑርልኝ። ከዛሬ ቀን ጀምረ ከዛሬ ቀን ጀምረ ልጅ ስላረከኝ ልጅ ስላደረከኝ ስሜንም በህይወት መዝገብ ስለጻፍክልኝ ስሜንም በህይወት መዝገብ ስለጻፍክልኝ አመሰግንሃለሁ አመሰግንሃለሁ። ሰይጣንን ሰይጣንን አለምን አለምን ትራዋን ትራዋን በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም እክዳለሁ፣ እክዳለሁ አንተን ኢየሱስ ክርስቶስን አንተን ኢየሱስ ክርስቶስን በሕይወቴ ውስጥ ሾሜሃለሁ፣ በሕይወቴ ውስጥ ሾሜሃለሁ። ከዚህ ቀን ጀምረህ ከዚህ ቀን ጀምረህ ልጅህ ስላረከኝ ልጅህ ስላረከኝ አመሰግንሃለሁ፣ አመሰግንሃለሁ። እግዚአብሔር ልጅ ኢየሱስ እንደሆንክ የእግዚአብሔር ልጅ ኢየሱስ እንደሆንክ በዓለም ለዓለም አውጅ አለው፣ ለዓለም አውጅ አለው። እናገራለሁ እናገራለሁ። ይኸው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። ይኸው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። በጌታ በኢየሱስ ስም አመሰግናለሁ። ጌታዬ፣ አባቶቼ አምላክ እግዚአብሔር በእውነት ለወንድሜ ለዮኒዬ ስለራራህለት። አንተ መቼም አሳዳጆችን ነው የምትፈልገው። ከጻድቅ ጋር አይደለም ጉዳይ፣ ከኃጢአተኛ ጋር ነው ጉዳይ። እግዚአብሔር ከአሳዳጆች ጋር ነው። እኔ የመጣሁት ለበሽተኞች ነው ያልከው። እግዚአብሔር የመጣኸው ለዮኒ ነው ለመጣኸው ለእኔ ነው ለመጣኸው ለቢንዬ ነው። ጌታ ሌላ ምንም ፐርፐዝ የለህም። ኃጢአተኛውን ልታድን የመጣኸው ኢየሱስ ዛሬ ስለራራ ዛሬ በብዙ በመቶ ሺዎች በተቆጠረ ሕዝብ ፊት እሱ ማን ነው? ጌታ ሆይ፣ እንዴ ለፓፑ እኮ መቶ ሺዎች አልወጡም። በአደባባይ አባቶች አምላክ እግዚአብሔር፣ በእውነት ለወንድሜ ለዮኒ የስለራራህለት አንተ መቼም አሳዳጆችን ነው የምትፈልገው ከጻድቅ ጋር አይደለም ጉዳይ፣ ከኃጢአተኛ ጋር ነው ጉዳይ። እግዚአብሔር ከአሳደጆች ጋር ነው። እኔ የመጣሁት ለበሽተኞች ነው ያልከው፣ እግዚአብሔር የመጣኸው ለወኒ ነው፣ ለመጣኸው ለእኔ ነው፣ ለመጣኸው ለቢንዬ ነው። ጌታ ሆን ሌላ ምንም ፐርፐዝ የለም ኃጢአተኛውን ልታድን የመጣኸው ኢየሱስ። ዛሬ ስለራራ፣ ዛሬ በብዙ በመቶ ሺዎች በተቆጠረ ህዝብ ፊት እሱ ማን ነው? ጌታ ሆን ለፓፑኮ መቶ ሺዎች አልወጡም በአደባባይ። አባቶች አምላክ እግዚአብሔር በእውነት ለወንድሜ ለዮኒ ስለራራህለት፣ አንተ መቼም አሳዳጆችን ነው የምትፈልገው። ከጻድቅ ጋር አይደለም ጉዳይ፣ ከአጥያተኛ ጋር ነው ጉዳይ እግዚአብሔር ካሳድ ልጆች ጋር ነው። እኔ የመጣሁት ለበሽተኞች ነው ያልከው። እግዚአብሔር የመጣው ለወኒ ነው፣ ለመጣው ለእኔ ነው፣ ለመጣው ለቢንዬ ነው። ጌታ ሆይ ሌላ ምንም ፐርፐዝ የለህም፣ ኃጢአተኛውን ልታድን የመጣኸው ኢየሱስ። ዛሬ ስለራራ ዛሬ በብዙ በመቶ ሺዎች በተቆጠረ ህዝብ ፊት እሱ ማን ነው? ጌታ ሆይ፣ እንዴ ለፓፑ እኮ መቶ ሺዎች አልወጡም በአደባባይ ከስ አባቶች አምላክ እግዚአብሔር በእውነት ለወንድሜ ለይሆንዬ ስለራራህለት፣ ለሚብክ ዳን ዳሪዎች ናቸሁ። ለሚብክ ዳን ሌሊ የምትባለው ዘማሪያችሁ ዘማሪያችሁ ዘማሪ የሆን አይደል? እንዲያረገዘችው ሳታገባ አልነበረ? እንዲያረገዘችው ዘማሪ ናት። ጌታን አመልካለሁ ትላለች። ስትሸጉር አይደል? የምትወደው ፓስተር ተከስተ፣ ዘማሪ ተከስተ፣ የሰው ሚስት ሲሸጉር አይደል? እንዴት ያዘው ፓስተር ዳዊት ሸጓሪ አይደል እንዴ? ከነ ወንድሙ ከዘፋኞች ጋር የሚለው ወንድሙ ዘፋኞችን አላውቅም ብሎ የሚሸመጥጠው ማን ነው ስሙ? ስሙን ጥሩልኝ፣ ስሙን ጥሩልኝ። ቻሜ የፓስተር ሶፊ ፓስተር ሰፉ የምትለው ሸርሙጣይ ገልጸዋል። እሱ በሙሉ ሸጓሪ ነው ያላችሁ። አንድ የቀረ የማይሸጉር የለም። ዘማሪ የምትለው ዘማሪ ሳሙኤል የሚባል አብረው ነዋል ነበር እንዴ ሴት ሲያጫውቱ የነበሩ ከፓስተር ተከስተቃ ከዘማሪ ተከስተቃ። ማን ነው እናንተ ቤት ጠነኛ ያለው? እንደ ዮናታን ስንት ቦታ እየሄደ ነው ሰው ሴት ሲያወጣ የነበረው? እዚህ ላይ አርጓል ነበር፣ እንደሚጸልየው ደረቷ ላይ አርጓል። ጡቷን ይዟል እንዴ ሲጸልየ ነበር። አንተ ሃይማኖት ላይ ጥያቄ እየተነሳ ነው። ሰው ባዶነት እየተሰማው ነው። ወገኖች፣ ምን ሰማው ምን ያየው ነገር ቲክቶኩ፣ ፌስቡኩ ሁሉ ነገሩ ደስ አይልም። ፕሮቴስታንት ዓለም በጣም ነው በፍጥነት ነው ኮራፕት ያደረገው። እንደ ሲስተም ሲስተሙ ተጎድቷል። ኦኬ፣ ወንድማችን እንደሰማችሁት ምን እያለን ነው እንደው፣ ፕሮቴስታንቲዝም ላይ ሲስተሙ እንደ ሲስተም ተጎድቷል፣ እየተንገጫገጨ ነው። እንደው ምን ይፈራሉ አሉ፣ ፕሮቴስታንቶች ወደ ዓለም እንዳይሄዱ፣ ወደ ሌላ ሃይማኖት እንዳይቀይሩ፣ ሃይማኖታቸው እንዳይቀይሩ። ኧረ እኔ ስፈራለሁ፣ ፕሮቴስታንቲዝም ላይ ጥያቄ እየተነሳ ነውና ሰውም ባዶነት እየተሰማው ነው እና የምንሰማው ነገር አሉ፣ ቲክቶኩ ላይም ፌስቡኩ ላይም ምንም ደስ አይልም አሉ። እና ለዚህ ንግግራቸው ማሳያ የሚሆን ነገር ሰሞኑን ቲክቶክ ላይ እየተከሰተ ነው። ይህ ምንድነው? እዚህ ሚዲያው ላይ ያሉ እንግዲህ አፖሎጂስት ነን አቃቤ እምነት የፕሮቴስታንቲዝም መምህራን ነን ብሎ የተቀመጡ ወንድሞች ምንም ሊያደርጉ አይችሉ፣ እንደ እግዚአብሔር ቃል ምንም ማድረግ ስለማይችሉ ተማሪዎቻቸው እንደ አቅሚቲ አንዳንድ ነገሮችን ለማድረግ እየሞከሩ ነው። ለማድረግ እየሞከሩ ያሉት ደግሞ ምን ቢሆን ጥሩ ነው። ክርስቲያኖች ቤት የእግዚአብሔርን ቃል ስናስተምር በፕሮቴስታንቱና በክርስትናው መካከል ያለውን ነገር እያነጻጸርን ለማሳየት ስንሞክር ምን ያደርጋሉ? ይገቡና እንደው ጥያቄ ያላቸው አስመስለው ይገቡና ከገቡ በኋላ የፕሮቴስታንት መዝሙር ይከፍታሉ። ለመረበሽ ረብሾ ለማስወጣት ማለት ነው። እንዳታስወጧቸው ደግሞ ምን ያደርጋሉ? እንደው ዳታውን ዘግተውት ምናምን ይሰወራሉ። ማለት ገዝተ ላይ ከገቡ በኋላ መጥፋት ይቻላል። ስለዚ ምንም ማድረግ አችሉም እናንተ። እነሱ የሚከፍቱት ግን ይሰማል እና እንደዛ በጥብጠው ለመውጣት ይሞክራሉ። ያላቸው የመጨረሻው አማራጭ እንግዲህ ተማሪዎቹ ያመጡት ሀሳብ ይመስለኛል። እና መምህራኖቻቸው እዚህ ቲክቶክ ላይ ያሉ የፕሮቴስታንቲዝም መምህራን ደግሞ ያላቸው አማራጭ ምንድን ነው? እነሱም የእነዚህ ተማሪዎቻቸውን እንግዲህ እንዲያደረጉትን ቪዲዮ እያመጡ ሼር ማድረግ ወደ ስራቸው የመጨረሻው አታክ የሚያደረጋቸው ነገር ይሄ ቪዲዮ ብቻ ማለት ነው። እውነት ፈላጊ ክርስቲያን ካላችሁ ይሄ ቪዲዮ ብቻ ወደ ኢስላም እንድትመጡ በቂ ነው። አንድ የቲክቶክ ቪዲዮ ያውም ያንተ ብቻውን በቂ ነው። ምን ለማድረግ ክርስትናን የሚያህል ታላቅ እምነት ትቶ ሰው ወደ እስልምና እንዲመጣ በዚህ ደረጃ እንደው ኮንፊደንሱ የኖረ እንደው ምን አይነት ነገር ይዘህልን ብትመጣ ነው? እስቲ እንደው ምን ይዞልን እንደመጣ እኔ ከዛን እያየን መልስ እንመልስ። ሻሉ ስቴ ነቢዩ መሐመድን በመጽሐፍ ቅዱስ ነቢይ ሆነው እንደሚመጡ ምንም በማያሻማ መልኩ ማለት ነው ላረጋግጥላችሁ ወዳለሁ። በመጀመሪያ እንደምታውቁት ነቢዩ መሐመድ ዓለይሂ ሰላቱ ወሰላም የኢስማኤል ዘር ናቸው። እንግዲህ ሊያሳየን የፈለገው ነገር ምንድነው? ሙሐመድ ነቢይ ሆነው እንደሚመጡ እናንተ በያዛችሁት መጽሐፍ ቅዱስ እንኳን እኮ ተነግሮ ነበረ። በቃ ይሄንን ካወቅን እኮ አለቀ ነው። ሞሐመድ እንግዲህ ነቢይ ሆኖ እንደሚመጣ የፈጣሪ ነቢይ ሆኖ እንደሚመጣ መጽሐፍ ቅዱሳችን አንድም ቦታ አይናገርም። ሊትራሊ አንድም ጥቅስ ላይ ቀጥታ ስለ ሙሐመድ ነቢይነት የሚናገርበት ክፍል የለም። ባይሆን ግን ወደሚያነሳው ሀሳብ እንግዲህ አልፌ መልስ ከመመለሴ በፊት አንድ ፕሪሰፖዚሽን አስቀምጧል። ምን የሚል ከሰማችሁት ሙሐመድ የእስማኤል ዘር ናቸው የሚል ነገርን አስቀምጧል። አይደሉም ወይም ደግሞ አትሊስት መሆናቸውን ማስረጃ አላመጣም። ማስረጃ አለ ሙሐመድ እንደዚህ አይነት እምነት አለ በእስልምና ውስጥ። ሙሐመድ ለእስማኤል ፊዚካል ዲሰንደንቱ ነው፣ በስጋ ዘሩ ነው። እስማኤል የአጋር ልጅ ማለት ነው። ነው መሐመድ ማስረጃ አለ? ሂስቶሪካል ኤቪደንስ ታሪካዊ ማስረጃ ቀጥታ መሐመድ የምርም የእስማኤል ዘር እንደሆነ ታሪካዊ ማስረጃ አንድም የለህም። ታሪካዊ ብቻ አይደለም ቁራናዊ የለህም። ቁርአኑ ላይ ያለውን በኋላ ላይ የተነሱ ሙፈሲሮች ወይም መተርጉማን ለእነርሱ በኋላ ለተነሳው የእስልምና አስተሳሰብ እንዲመቻ አድርገው ተረጎሙ እንጂ ለምሳሌ ሁለተኛው የቁርአን ምዕራፍ፣ ሁለተኛው ሱራ ላይ ከቁጥር 105 ጀምራችሁ ስታነቡ አንድ ታሪክ ያስቀምጣል። ኢብራሂም ወይም አብርሃምና እስማኤል እንደው እንደጸለዩ አብረው ወደ አላ ሲጸልዩ ደግሞ ለአንተ እንደው ተገዥች፣ ታዛዦች አድርገን ዘሮቻችን ልጆቻችንም ደግሞ ለአንተ የሚገዙ ይሆኑ ስለዚህም ደግሞ ይላሉ፣ ስለ ልጆቻቸውም ሲጸልዩ ከእነርሱ ወገን ደግሞ እንደዚሁ ነብይ ደግሞ አስነሳላቸው ቃልህን የሚናገሩ እያሉ መጻሊሆን አስታውስ እያለ ይናገራላለ። እንደዚህ ዓይነት ታሪክ የለም። አክቹዋሊ አይታወቅም። በመጽሐፍ ቅዱስ ውስጥ የሌለ ታሪክ ነው ቁራኑ ላይ የገባው ብዬ አስባለሁ ብዬ አምናለሁ። ያም ሆነ ግን እችን ይይዙና ነቢይንም ከወገናቸው አስነሳላቸው የሚል ቃል ስላለ እንደ በቃ መሐመድ ነው ይላሉ። አይልም ቁራኑ፣ ቁራኑ መሐመድ ነው አላለም። ያለው በኋላ ላይ የተነሱ ሊቃውንት ናቸው። ቁራኑ ላይ አንድም ቦታ ለናሙን ያህል አንድም ቦታ እንዲህ በግልጽ ሙሐመድ የእስማኤል ዘር ነው የሚል የለም። እዛው ክፍል ላይ እንደውም ከተመለከትን ሁለተኛው መራፋን ያነሳሁላችሁ ክፍል ላይ ማለት ነው ለልጆቻችንም ለዘሮቻችንም አለ የሚለው ዝቅ ብሎ ልጆች ብሎ የሚቀጥለው በእስማኤል በኩል አይደለም። እስማኤልና ይስሐቅ አሉ አይደል፣ ወንድማማቾች ይስሐቅ ከሳራ፣ እስማኤል ደግሞ ከአጋር የአብርሃም ልጆች። ዝቅ ብሎ ልጆች ብሎ ሲያነሳ ያዕቆብን ያነሳል። ያዕቆብ ደግሞ በእስማኤል በኩል የመጣ አይደለም። በማን በኩል የመጣ ነው? በይስሐቅ ያም በኋላ ደግሞ የያዕቆብ ነገዶች እያለ ደግሞ ይሄዳል። ስለዚህ የእስማኤል ዘር ጭራሹ ነው እንደውም አልተነሳም። ስለዚህም ስለ መሐመድ ጭራሽ የሚመለከተው ጉዳይ የለም። ምክንያቱም እናንተ በኢስሐቅ በኩል መጣ ሳይሆን የምትሉት መሐመድን በእስማኤል በኩል ስለዚያ የተነገረው ስለ ማነው? ስለ ማሐመድ ጭራሽ አይደለም። በኋላ ላይ መሐመድ ካለፈ በኋላ የተነሱ የሙስሊም ሊቃውንት ግን ይህንን የእስልምና አስተሳሰብ አሰረጡት ማለት ነው። መሐመድ አያቅም። አሁን እንደነዚህ ነገሮችን እሱ ራሱ መሐመድ ራሱ በግለሰብ ደረጃ ለመርከዝ ከመከልኩት ከእስማኤል ወገን የመጣ እንደሆነ አቆም ራሱ ማመድም በኋላ ላይ የመጡ ሰዎች ናቸው። የእስልምና ሰዎች ጂኒያሎጂውን የዘራረጉን ሲዘረዝሩ ቀጥታ ከእስማኤል ጋር ለማገናኘት የሞከሩት ኔንዌይስ ዛ ማስረጃ የለም። ስቶሪካ ላይ ታሪካዊ ማስረጃ የለም። ከራሱ ከቁራኑ ቀጥታ በዚህ መልኩ የተገለጸ ነገርም የለም። በኋላ ላይ መተርጉማውን ያስቀመጡት ነገር እንጂ። እሺ እንቀጥል። በፋራን ምድረ በዳ ተቀመጠ። ይሄ ሁን ላይ የተከሰተ ስ ነው፣ መካ አሁን እስኪ ፋራን እንመልከት ፋራን ስ ነው ደዘርሱ ፋራን ብለን ጎግል ላይ ሰርች ስናደርግ መካን ያመጣላቸዋል። እንግዲህ በፋራን ተቀመጠ የተባለው እስማኤል ነው፣ እና ስለ እስማኤል አስተ ያወራ ነው። በፋራን ተቀምጧል ተብሏል። እስማኤል ፋራን ደግሞ መካ ነው። ስለዚህ አረብ ሀገር ነው። እስማኤል በአረብ ሀገር ኖሯል፣ መካ ነበር የኖረው። ስለዚህ ምን አሁን ፋራን የምር መካ ነው ብሎ እንግዲህ የተነሳው ወደሱ መጣለሁ። አይደለም፣ ወደሱ መጣለሁ። ግን ቢሆን ራሱ ፋራን መካ ቢሆን ራሱ እና እስማኤል መካ ኖሮ ቢሆን ራሱ በእስማኤል በኩል ነቢይ ይነሳል ተብሎ የተነገረ ነገር አለ እዚህ የመጽሐፍ ቅዱስ ክፍል የለም። እዛ ቢኖር መካ ላይ ቢኖር ነሰሰር በቃ መሐመድ የሱ የዘራረግ ነው አያስብልም። ለማንኛውም ግን ፋራን መካ አይደለም። ፋራን የሚለውን ቃል ያገኘው ኬት ነው? ከመጽሐፍ ቅዱስ ሰው። መጽሐፍ ቅዱሳችን ደግሞ ከፋራን ጋር በተያያዘ የት እንደምትገኝ ቦታዋ የተወሰነ ሂንት ሰቶናል፣ የተወሰነ ፍንጭ ሰቶናል። በምን መልኩ ፋራን የምትገኘው የት ነው? ህዝበ እስራኤል ከግብፅ ባርነት ነፃ ይወጣል። ነፃ ወጥቶ ምድረ በዳውን ይጓዛል። ምንን ተስፋ እያደረገ? የተስፋይቱ ምድር ከናንን። ሰው ወደዛ ይሄዳል። በምድረ በዳ ከግብፅ ባርነት ነፃ ይወጣልና ወዴት ይሄዳል? ወደ ተስፋይቱ ምድር ሲሄድ እዚህ መሃል አካባቢ ላይ በጉዞአቸው ላይ ያለች ምድረ በዳ ናት ፋራን። ማስረጃ አለ ለዚህ? አዎ የቱ ጋር? ለምሳሌ ዘሁልቁ ዘሁልቁ ምዕራፍ 10 ቁጥር 12 ላይ እንደዚህ ይላል፣ የእስራኤልም ልጆች ከሲና ምድረ በዳ በየጉዟቸው ተጓዙ ደመናውም በፋራን ምድረ በዳ ቆመ ይላል። የት? በፋራን ምድረ በዳ። ስለዛ ጉዞአቸው ላይ ያለን። እንደውም እዛ ፋራን ምድረ በዳ ላይ ራሱ ሰፍረው ነበር። ማስረጃ ሁለት ምዕራፍ ከፍ በሉ አስራ ሁለተኛው ምዕራፍ ቁጥር አስራ ስድስት ላይ እንዲህ ይላል፣ ከዚያም በኋላ ህዝቡ ከአፄሮ ተጓዙ በፋራን ምድረ በዳ ሰፈሩ ይላል። በየት ሰፈሩ? በፋራን ምድረ በዳ። አይተዋል ሰው። ይህንን ምንድነው በሲና ምድረ በዳ ሲና ተራራ ምናምን አድርገው አልፈው ወደ ተስፋይቱ ምድር ሲሄዱ ሲጓዙ ካገኟቸው ምድረ በዳዎች ውስጥ አንዱ ነው። ምን የፋራን ምድረ በዳ እንጂ መካ አደለም። መጽሐፍ ቅዱስ ይሄን ይሰጥትሆናል። ስለዛ እንዲህ የሚያስብል ነገር የለውም። ኦኬ እንቀጥል። አብርሃም ጸልዮ ነበረ። ኦሪት ዘፍጥረት ምዕራፍ 15 ቁጥር ሁለትና ቁጥር አራት አብርሃም ጸልዮ ነበር፣ ልጅ እንዲሰጠው እግዚአብሔር ታዲያ ምን አለ? ስለ እስማኤልም ሰምቻለሁ፣ ጸሎቱ ማለት ነው። እስማኤልን ሰጡት የለ በአጋር በኩል፣ እነሆ ባርኪዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዙዋለሁ። እሺ፣ እዚህ ጋር ያለ አንድ ስህተት አለ። ይህም ስህተቱ ምንድን ነው ዘፍጥረት ምዕራፍ 15 ላይ አብርሃም ጸልዮ ነበረ ልጅ እንዲሰጠው አለ። ልጅ እንዲሰጠው ጸልዮ ነበረ። ከዛ በኋላ ግን እግዚአብሔር የመለሰለት የቱ ጋር ነው አለ? ዘፍጥረት ምዕራፍ 17 ላይ ይኸው ስለ እስማኤል የነገርከኝ ወይም ስለ እስማኤልም ሰምቼሃለሁ የሚለው ያን የመለሰለት አይደለም። የፈጽሞ ስህተት ነው፣ እሱ አይደለም። ዘፍጥረት 15 ላይ መለስ አድርጌ ላሳያችሁ። ዘፍጥረት ምዕራፍ 15 ላይ በዚህ መልኩ ነው የሚቀመጠው። እንግዲህ አብርሃም እኔ ዘር የለኝም ብሎ ለእግዚአብሔር አይ ይናገራል። ስለዚህ የሚወርሰኝ የለም ነው ይልቁንም በቤት የተወለደ ሌላ ሰው ነው የሚወርሰኝ ሲል እግዚአብሔር ደግሞ እንዲህ ብሎ ይመልሰለታል። ወይም እግዚአብሔር ቃል እንዲህ ሲል ይመጣለታል። አብርሃም መን ባይዘይ ቁጥር አራት ላይ እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም። ይህ አይወርስህ ማለት አገልጋዩ ማለት በቤቱ የተወለደ እርሱ ነው። አሁን እሱ አይደለም የሚወርሰህ። እሺ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርሳል። ከምን የሚወጣው የሚወርስ? ከጉልበት የሚወጣው የሚወርሰው። ደግሞ ማን ነው እስማኤል ወይስ ይስሐቅ? ይስሐቅ። ወራሹ ይስሐቅ ነው እንጂ እስማኤል አይደለም። ይህንን ለማወቅ ሀያኛው ምዕራፍ ላይ ሄዱ። ዘፍጥረት ምዕራፍ ሀያ ከቁጥር አንድ ጀምራችሁ ስትመለከቱ ይስሐቅ ተወለደ። ዘን ከቁጥር ዘጠኝ ደ ጀምራችሁ ደግሞ ስትመለከቱ ጡት መጥባትን ያቆማል ይስሐቅ። ያንን አስመልክቶ ይደግሳል አብርሃም። ሲደግስ ሳራ እስማኤልን አየችው ሲስቅ። ከዛ በኋላ አሃ በል ይህንን ከነባሪያቱ ከአጋር ጋር አብረ ከዚህ ቤት አስወጣለችው ሳራ አብርሃምን ምክንያቱም ወራሹ ይሄ ነው እናለችው። ማን ይስሐቅ። ያን አብርሃም ስለ ልጁ ስለ እስማኤል ምንም እንኳን ትክዝ ቢልም እግዚአብሔር ግን እንዲህ ብሎ ተናገረው። የስ ሳራ የተናገረችን አድምጥ፣ ስማ፣ የእሷን ቃል ፈጽም። እሱን ደግሞ እንደዚሁም አልተውም ሕዝብ አደርገዋለሁ አለ። ስለዚ ወራሹ ማን ነው? ይስሐቅ ነው። ዘፍጥረት ምዕራፍ 17 ላይ ግን ስለ እስማኤል ሰምቼዋለሁ ያ የተባለው ቃል ስለምን የተነገረ ነው? እግዚአብሔር አምላክ አሁን የሚመጣ እና ሳራ እንደምትወልድ የአሕዛብ እናት እንደምትሆን ይነግረዋል። እግዚአብሔር ለአብርሃም አይ እኔ መቶ ዓመቱ ነ ሷም ዘጠና ዓመቷ ነው እንዴት እንወልዳለን ብሎ እግራ ይጋባ እና ዘን እንደው እስማኤል ግን እንደው በፊት ቢኖር በወደድኩ ብሎ ሲናገረው አረ እውነት እልሃለሁ ሳራ ወንድ ልጅ ትወልዳለች፣ ስሙንም ይስሐቅ ትለዋለህ በሱ በኩል እንደውም ኪዳኔን ለዘላለም አጸናለሁ አለ። ለዘላለም የሚጸናው ኪዳን በይስሐቅ በኩል ያለ ነው። እንዲህ ብሎ ተናገረና ስለ እስማኤልም ደግሞ ነው ሰምቻ አለው። በፊት ይኑር ብሎት ስለነበር እዚህ ጋር ነው ሰምቻ ለ ያለው የሚገናኝ ነገር የለውም። ከመምህራኖቻችሁ ከኡስታዞቻችሁ ከወርጃችሁ ስለመመጡ እንዲትስታላችሁ ማለት ነው። እሱን ነው ያስተዋልኩት። እሺ እንቀጥል። የተባረከውን እስማኤል በቤተ ክርስቲያን ስሙን አይጠቀምበትም። ይ ለምን? ነቢዩ መሐመድ እንዳይታወቅ ነው። ወላሂ ይሄ ነው ምክንያቱም የተባረከ ነው ተብሏል። እስማኤል ግን ስሙ አይጠራበትም ምናምን አለ። የማይጠራበት የተስፋው ቃል የሚመጣው በይስሐቅ በኩል ስለሆነ እስማኤል ስም መጠራቱ ያናል አስፈላጊ ስላልሆነ ነው እንጂ መሐመድ፣ ሲጀመር ምንም ከመሐመድ ጋር አይገናኝም። ራሱ እንቀጥል። ትንቢተ እንባቆ ይሄ መጨረሻ ሄዱ። ምዕራፍ ሶስት ቁጥር ሶስት እግዚአብሔር ከቴማን ቅዱስም ከፋራን ተራራ ይመጣል። ላ ኢላሃ ኢለላህ ጌታ በጊታ ይቅርታ አርግልኝ። ቅዱስም ከፋራን ተራራ ይመጣል ስላለ መሐመድ ነው ብሎ ነው እንግዲህ። ላይ ላይ ለለ ይመጭ ለማንኛውም በቁም ስብስት ላይ ምናለ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ቅዱሱም የተባለው ራሱ እግዚአብሔር ነው ማይ ብራዘር ቀጠል አድርጎ ምን ይላል ክብሩ ሰማያትን ከርኗል ምስጋናው ምድርን ሞልቷል የመሐመድ ክብር ነው ሰማያትን የከደ ነው የመሐመድ ምስጋና ነው ምድርን የሞላ በፍጹም የእግዚአብሔር እንጂ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ተብሎ ተነገረለት እግዚአብሔር ይቆየን ግን ፕሮቴስታንቱን ምጠይቀው ጥያቄ አለ መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቱራ ውሸት፣ ውሸት። በየትኛው የመጽሐፍ ቅዱስ ጥቅስ ነው ቤተክርስቲያን ውስጥ እንደልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራ ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመ እኝን መምህር እንደሰማችኋቸው ምን እያሉ ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ብቻ የሚል ትምህርት ቢኖርም ግን ውሸታቸውን ነው እያሉ ነው። በምን መልኩ አሉ? ይህን ለመረዳት በነገራችን ላይ ቪዲዮውን ማለት ነው ሶስት ነጥቦችን ላንሳ። የመጀመሪያው ነጥብ በምን መልኩ ነው ያነሱት? እንደ ፕሮቴስታንቶቹ መጽሐፍ ቅዱስ ብቻ ቢሉም ግን መጽሐፍ ቅዱስ ላይ የሌለ ልምምድ ግን አላቸው። ለምሳሌ አሉና ሴት ልጅ በቤተክርስቲያን ውስጥ ፓስተር ትሆናለች፣ እነሱ ጋር ግን ይህ መጽሐፍ ቅዱስ ላይ የለም አሉ። ሰው ኬትን ያገኙት ከመጽሐፍ ቅዱስ ሳይሆን ከሰዎች። ስለዛ መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። ሁለተኛ እንደው ቤተክርስቲያን ውስጥ ሰው እንደ ልቡ እየወጣ ልሳን ይናገራል። ይህ ነገር መጽሐፍ ቅዱስ ላይ ያለው አሉና የለም። ስለዛ ኬትን ያገኙት ከሰዎች። ስለዛ ሰዋቢ የሆነ ትምህርት ስላላቸው መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። እንደው ከኦርቶዶክስ ጋር ለመጨቃጨቅ ያህል ነው አሉ። የመጀመሪያው ነጥብ አዎ፣ ትክክል ናቸው። መጽሐፍ ቅዱስ ብቻ ይላሉ እንጂ መጽሐፍ ቅዱስ ብቻ እያሉ ግን መጽሐፍ ቅዱስ ብቻ የሚባለውን ትምህርት የማይቀበሉ ናቸው ፕሮቴስታንቶቹ ራሳቸው። ሁለተኛው ነጥብ ግን እሳቸው ራሳቸውም መጽሐፍ ቅዱስ ብቻ ይላሉ፣ ግን አይቀበሉትም። እንዴት ያላችሁኝ እንደሆነ ለምሳሌ ጥምቀት አያድንም ብለው ነው የሚያስተምሩት፣ ግን መጽሐፍ ቅዱስ ላይ ጥምቀት አያድንም ሳይሆን ጥምቀት ያድናል ነው የሚለው። ሊትራሊ ለምሳሌ ጥምቀት ያድናል ይላል፣ መጽሐፍ ቅዱስ። ለምሳሌ ለያ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ሰው ጥምቀት እንደሚያድን መጽሐፍ ቅዱስ እያስተማረ እሳቸው ግን መጽሐፍ ቅዱስ የማያስተምረውን ካስተማሩ እሳቸውም የዚው እንግሊን የሰዎችን ትምህርት ይዘዋልና የነዚው እንግሊን ሰዋዊ ትምህርት በማስተማራቸው መጽሐፍ ቅዱስ ብቻ የሚሉት ያው የርሳቸውን ቃል ለመጠቀም ውሸት ነው ማለት ነው። ቅዱስ ቁርባን ላይ መሄድ እንችላለን። ሌሎችም ትምህርቶች ላይ ከመጽሐፍ ቅዱስ ውጪ የሆነ ትምህርትን ስለሚያስተምሩ መጽሐፍ ቅዱስ ብቻ የሚሉት ትምህርት ውሸት ነው። ስለዚህ ሶስተኛው ነጥባችን መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው እኛ ብቻ ሳንሆን ፕሮቴስታንቶችም ናቸው። ልዩነቱ ምንድነው ካላችሁ፣ ስንቃወም እነሱ መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ራሱ መጽሐፍ ቅዱስ ብቻ በማን ነው የሚቃወሙት? በሰብአዊ ትምህርት፣ በሰው ሰራሽ ትምህርቶች። እኛ ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ከሐዋርያ ጀምሮ የመጣ ሐዋርያዊ የሆነ አስተምህሮ አለ። አስተምህሮውን ይዘን ነው መጽሐፍ ቅዱስ የምናነበው እና መጽሐፍ ቅዱስ ብቻ የሚለውን ትምህርት እንቃወማለን። የምንቃወመው በሐዋርያዊ ትምህርት ነው ነው እሱ፣ ልዩነቱ ያ ነው እንጂ መጽሐፍ ቅዱስ ብቻ የሚለውን ትምህርት እኛም ፕሮቴስታንቱም ይቃወሙታል። እነሱ እያሉት ነው መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ያ ነው ይቆየን። መያዝ የሚያምረው ለእኛ በክርስቶስ ሞት ላመን ነው። ይሄ ክርስቶስ የተሰዋበት መሰዊያ ነው። አንተ ክርስቶስን ክደር መሰዊያ ተሸክመ የምትዞር ማን ነህ አንተ? መልካም እንግዲህ መስቀል መሰዊያ እንደሆነ ታምኗል። እንደውም ወደ መስቀሉ እየጠቆሙ ምን አሉን? ይህ አሉ ክርስቶስ የተሰዋበት መሰዊያ ነው አሉ። ይህ በጣም ትልቅ ነገር ነው። ቀጣያት የተናገሩት ነገር ግን የሐሰት ክስ ነው። በክርስቶስ እኳ አታምኑም አሉን። ይህ ምርኛ በክርስቶስ አናምንም። በነገራችን ላይ የኔ ተወዳጆች፣ ይህንን መሰዊያውን ማለትም መስቀሉን እኮ ይህን ያህል ክብር የሰጠ ነው፣ በዛ መሰዊያ ላይ የቀረበው መስዋዕቱ ራሱ የህያው እግዚአብሔር ልጅን ስለሆነ እኮ ነው። ታላቅ የሆነ መስዋዕት በመቅረቡ እኮ ነው ያንን መሰዊያ በእጅጉ እንድናከብረው እንድንወደው ያደረገን። ኦኬ ለመስቀሉ የምንሰጠው ክብር የሚያሳየን ምኑ ነው? እላዩ ላይ የቀረበውን መስዋዕት እንዳወቅነው እንደተረዳነው፣ በእጅጉም ደግሞ እንደምናምነው የሚያሳይ ነው። ሰው ከዚያ አንጻር ልንረዳው ይገባል። ባይሆን ግን ተጨማሪ ነገር የምላችሁ መቼ ነው? እስቲ ኤርሚ ወንድሜን ከሰማን በኋላ ነው። በመለኮት ደም ተቀድሷልና፣ በመለኮት ደም የተቀደሰው እንጨቱ ነው ወይስ እኛ ነን? ጥያቄው በደሙ የተቀደሰው እንጨቱ ማለትም መስቀሉ ወይስ እኛ የሚል ነው። ኤርሜ ወንድሜ፣ ሁላችንም እንደምናውቀው ጌታችን ኢየሱስ ደሙን ያፈሰሰው ወይም ራሱን መስዋዕት አድርጎ ያቀረበው ስለ ሁላችን የኃጢአት ማስተሰሪያ ይሆን ዘንድ ነው። ታዲያ ግን እኛ የምንለው ምንድን ነው? ያ የማስተሰሪያው ደም የነካው መሰዊያው ማለት መስቀሉ፣ እሱ ራሱ በዛ በማስተሰሪያው ደም ተቀድሷል ነው የምንለው። ይህን ነገር ግን ለመረዳት ለዚህ ነገር ጥላ ሆኖ የተቀመጠውን በሌዋውያን ዘንድ ያለውን የክህነት አገልግሎት መረዳት ማወቁ በጣም የሚበጅ ነው። ሰው ለጊዜውስ እንደው አንድ ጥቅስ ላካፍል በኦሪት ዘጸአት ምዕራፍ 29 ቁጥር 36 ላይ ራሱ እግዚአብሔር አምላክ እንዲህ ሲል ይናገራል። ኦኬ ምን ይላል? እለት ዕለትም ስለ ማስተሰሪያ ለኃጢአት መስዋዕት ወይፈኑን ታቀርባለህ ይላል። ሰው ወይፈኑን ታቀርባለህ ስለምን? ስለ ኃጢአት ማስተሰሪያ መስዋዕት የሚቀርበው ግልጽ ነው። ስለምንድን ነው ስለ ኃጢአት ማስተሰሪያ ነው። ቀጠል አድርጎ ግን ምን ይላል? ማስተሰሪያም ባደረግ ጊዜ መሰዊያውን ታነጻዋለህ፣ ቅዱስም ይሆን ዘንድ ትቀባዋለህ በማለት ይናገራል። ኦኬ ምን ይሆን ዘንድ? ቅዱስ የሚሆን ዘንድ ትቀባዋለህ። ምንድነው የሚቀባው? የማስተሰሪያውን ደሙን። ኦኬ በዛ በደሙ ይቀደሳል። ቀጠል ልብ አድርጎ ቁጥር 37 ላይ የተናገረው ደግሞ በጣም የሚያስገርም ነው። ምን አለን? ኦኬ እንዲህ ይላል፣ ሰባት ቀን ለመሰዊያው ማስተሰሪያ ታደርጋለህ ካለ በኋላ ትቀድሰውማለህ። እሺ መሰዊያውም ቅድስተ ቅዱሳን ይሆናል። መሰዊያው ራሱ ምን ይሆናል? ቅድስተ ቅዱሳን ይሆናል። ኦኬ ዘንድ መሰዊያን የሚነካ ሁሉ ደግሞ አለ ቅዱስ ይሆናል ብሎ ሲናገር እናያለን። ኤርሜ ወንድሜ ሰው መሰዊያው ተቀድሷል ብለን ስንናገር ከዚህ አንጻር ነው፣ ክርስቶስ ኢየሱስ እኛን ለመቀደስ ሰዎችን ለመቀደስ እንደተሰዋ ሳንረዳው ቀርተን አይደለም ነው ከዚህ አንጻር